ዛሬ እስኪ ከኔ ጋር ዋሉ። ያው እንደምታውቁት ረመዳን ነው። የረመዳን አስቤዛ ልሸምት እየወጣሁ ነው። አሰላሙ አሌይኩም ወረመቱላ በረካቱ ውድና የተከበራችሁ መላው ዓለም የምትገኙ የፋሲካ ቲቪ ቤተሰቦች ሰላም፣ እንዴት ናችሁ? እያላችሁበት ቦታ ሰላም፣ ጤና፣ ደስታ፣ ፍቅር አብዝቼ ለእናንተ ተመኝቻለሁ። ይህን ቪዲዮ ላይክ እያረጋችሁ ጀምሩት። ዛሬ ከጠዋት እስከ ማምሻ ባለው ጊዜ የቀን ውሎ ነው ለእናንተ ማጋራችሁ። ያው ጠዋት ተነሳውና የልጆችን የልጆቼን የሙቅ እህል አዘጋጀሁኝ። በነገራችን ላይ አስራ አራት አይነት ናቸው። ከዛ እሱን ካዘጋጀው በኋላ ደግሞ እሱን ቆጣጥሬ ጥሬ አስቀምጬ ወደ ገበያ አስቤዛ ልገዛ ሄድኩኝ ማለት ነው። በነገራችን ላይ ምን ምን መሰላችሁ ያለው እዚህ ጋር አኩሪያተር አንድ ሰሊጥ ሁለት፣ ድፍን ምስር ሶስት አበሽ አራት ቀይጤፍ አምስት ሰልባ ስድስት ዘንጋዳ ማሽላ ሰባት እዚህ ጋ ደግሞ ባቄላ፣ አተር፣ ሽንብራ የተደባለቀ ስንት ላይ ነበር የደረስኩት? እዚህ ጋ ደግሞ እንትን ሱፍ አለች ሱፍ ናትች። በነገራችን ላይ እስካሁን ወደ አስር ነው ምናምን ቆጠር ያለው መሰለኝ። እስኪ እናንተ ደግሞ ቁጠሩ። የረሳሁት ነገር የለም። ይሄ ኑግ ነው። እኔ ኑግ አልጨመርኩኝም። ኑግ በጣም ቆሻሻ ስላለው የመልቀም ጊዜ ስለሌለኝ በጣም ቸኩዬ ስለነበረ እሱን አላስገባሁትም። እናንተ ጊዜ ካላችሁ በደንብ ለቅማችሁ አበጥራችሁ ማስገባት ትችላላችሁ። ሁሉንም ሩብ ሩብ ነው፣ ኑስ ኑስ ነው ያደረግኩት። ሱፉን ብቻ ሩብ አድርጌዋለሁ ማለት ነው ይሄ ማለት እንግዲህ ለአምስት ኪሎ ገብስና ለሁለት ኪሎ አጃ ማለት ነው። በመጨረሻም በእሳት ምስ ምስ አድርጌዋለሁ። ሞቅ ሞቅ አደባለቅኩት። ይሄ ማለት ነው። እኔ ቢላል ምግብ እምቢ ስለሚለኝ በቃ በዚህ ነው ያሳደግኩትኝ። እስካሁን ምግብ አልለመደም። ያው የእኔ ስህተት ነው። በነገራችን ላይ ልጆች የበላችሁት ነገር አቅምቷቸው ሁሉም የሁሉም የምግብ ጣዕም እንዲያውቁት ማለት ነው። እኔ ቢላል ከሩዝ ውጪ ምንም አይመገብም። በጣም ነው የሚያሳዝነኝና በቃ አለብኝ ብዬ ሙቅ አዘጋጅለታለሁ እንደዚህ ማለት ነው። በነገራችን ላይ በጣም ውድ ነው ይሄ፣ እስከ ሁለት ሺህ ብር ነው የገዛሁት። በጣም ውድ ነው የልጆች የሙቅ እህል ማዘጋጀት ማለት ነው። ከዛ በኋላ ወደ ገበያ ተነሳሁኝ ማለት ነው። ከስንት ጊዜ ቆይታ በኋላ ባጃጅ አግኝቼ በባጃጁ ውስጥ ገባው። ፀሐዩ ፀሐይ አይደለም፣ በዛ ላይ ረመዳን ነው አልኳቸው። ግን ደስ የሚል ድባብ አለው ረመዳን ሲሆንና፣ ያው እንግዲህ እኔ ለሳምንት አዝቤዛ መግዛት አልወድም። በሁለ ቀንና በሶስት ቀን ነው ገበያ መሄድ ሙደው ትኩስ ትኩስ ነገር ፈረሽ ፈረሽ ነገር ማምጣት ደስ ይለኛል ማለት ነውና ያው እዚህ ጋር እንግዲህ ረመዳን ስለሆነ ባለባያጆች መንዙማ በቃ ረመዳን የመንዙማ ወር ነው የሚመስለው። ባለባያጆች ስታያቸው ሁሉም ባጃጅ መንዙማ መክፈት ይወዳሉ ማለት ነው እንደዚህ ጆሮ ሲያደነቁረኝ፣ ደረስን ወታጅራ ከተማ። አዲሱ ኮሪደር መንገድ አያችሁት? ይህ ሁሉ ቤት ነበረ ፈርሶ አሁን እየተስተካከለ ነው ማለት ነውና እስኪ ይሄ አካባቢ ምን አካባቢ ነው? የቦታጅራ ጅራ ልጆች ካላቸው እስኪ ኮመንት ላይ አስቀምጡልኝ። የመጀመሪያ ኮመንት ያገኘው ሰው ይሸለማል ካርድ ማለት ነው። ምን አካባቢ ነው ይሄ? ፀሐዩ ግን ፀሐይ አይደለም። በቃ ትላንትና ነው ዝናብ የዘነበው እስካሁን በቃ ድርቅ ነው የሚመስለው ብታዩትና ቡታ ጅራ ከተማ በጣም እያደገች ነው። በጣም ማለት ነው ቀደስ የሚል ድባብ እየኖራት ነው። በተለይ ደግሞ የኮሪደሩ ከፈረሰ በኋላ መንገዱ ሲሰፋ ምናምን በቃ ደስ የሚል ድባብ አለው እና ቡትዬ የናፈቃችሁ ሰዎች በትንሹ ይኸው ውታጅራዊችን ትመስላለች ማለት ነው። እንግዲህ ወደ ገበያ እየሄድኩኝ ነው። ከዛ በኋላ ገበያ ደረስኩኝና የመጀመሪያ ስራዬ ምንድን ነበር መሰላችሁ? ማሄድ በጣም አስቸግሮኛል። መቆም እንግዲህ አመት ከሁለት ወሩ ነው ይቆማል፣ ግን እግሩን ለማንሳት እንዴት እንደሚሰራ ልነግራቸው አልችልም ና ከዛ የእሱን ልክ ጫማ ይሄ ድምፅ ያለው ሲቆሙበት ሲራመዱበት ስል ስል የሚለው ድምጽ የሚያወጣውን ጫማ እንደ ፊሽካ የሚጮኸው ጫማ ለመግዛት ኤርገንዱ ተራ ገባሁኝ ማለት ነው። ግን በቃ ጦስኩኝ እስከሚበቃኝ። እግሩ በጣም ትንሽዬ ስለሆነች ሱቅ ላይ የሱን ያክል የሱን ልክ ቁጥር የእሱን ቁጥር አጣሁኝ የሚበቃው ማለት ነው። ትልልቅ እንጂ ትንሽ አጥቻለሁ። እስኪ ዛሬ ካገኘው ብዬ የርገንዶ ተራ ገባሁኝ። በጣም ወድጄው ነበር፣ ይሄ ጫማ ግን አይበቃውም። በጣም ትልቅ ሳይዝ ነው፣ ሳይዞቹ ትልልቅ ናቸው። የእሱም የሚሆን ጫማ አጣሁኝ ማለት ነው። ምናልባት ድምፁ ማርኮት የጫማው ድምፅ ማርኮት እግሩን ካነሳለኝ ብዬ ማለት ነው። እና መሄድ ይፈልጋል፣ ግን እግሩን ለማንሳት በጣም ነው የሚፈራው። ይህችን ጫማ አታምርም? ይህ ገንዶ ናት። ሁለመቶ ብር ነው የምትገዛው በጣም ወድጃት ነበረ፣ ግን ትበዛለች። በጣም ትልቅ ነው። ልግዛው በመጨረሻ ሳልገዛ ወጣ ላችኋለሁ። ከዛ ምን ታራገባው መሰላችሁ? ቀጠል ታራገባውኝና፣ እሺ ንገሪኛ። ያው እንግዲህ ነጭ ስለሆነ ይህ ቆጮ የሚጋገርበት ነው። ምን የሚባለው ስሙ ጠፋኝ። ቆጮ እዚህ ላይ ነው የሚጠፈጠፈው፣ እንደዚህ በቀጠል አድርጋችሁ እዚህ ላይ ነው እሱ ልገዛ ገብቼ ግን ደስ ያለኝ አላገኘሁም። ከሱ ተራ ወጣሁኝ፣ ጎመንና ቅጠል ገዝቼ እየተሄድኩ መስረቹ ሸንኮራ ተራ ሄድኩኝ። ሸንኮራ ያው በጣም ነው የምወደው፣ ጥርሴ ባያኝክም በቃ እሞክረዋለሁ ዝም ብዬ ማለት ነው። ሸንኮራ አድናቂ ነኝ። እቺ ሸንኮራ ደንበኛዬ ናት። ከዛ አንዱ ረጅሙ አርባ ብር ገዛኋትኝና እንደዚህ ቆራርጣ አስገባችልኝ። ከዛ በኋላ ገበያዬን እየጨራረስኩኝ ነው። አሁን ደግሞ ከሸንኮራ ተራ እወጣና የት ሄዳለሁ መሰላችሁ? ምን ተራ ሄዳለሁ መሰላችሁ? ይሄ ተራ ሳጠራ ወይም ደግሞ ቀርጫት ተራ ሄዳለኝ። እንጀራ በጣም እየሻገተ አስቸግሮኛል። በምን እንደሆነ አላውቅም። አቦካክ ላይ ይሁን ችግሩ ምን ላይ እንደሆነ አላውቅም። ከአንድ ቀን በላይ አይቆይልኝም። ይሄ አሁን ያመጣው ፋሽን ነውና፣ በቃ ወረቀቱን በቀያየር ላስቲኩን ማለት እንጀራ ላስቲኩን በቀያየር አቦካ ክስታይል በቀያየር ምንም ከአንድ ቀን በላይ ሊቆይልኝ አልቻለም። ነጫጭ ነገር እያወጣ እየሻገተ ማለት ነውና፣ ከዛ እንደዚህ ቅርጫት ልገዛ ገባሁኝ። ምናልባት ከመሳቢያው ከሰፌዱ ከሆነ ብዬ ማለት ነውና። በነገራችን ላይ እንደዚህ አይነት ነገር ደስ ይለኛል። ሰፌዱን ልገዛ የገባሁት እንጀራ ልስብበት ነው። ምናልባት አልባት ከሱ ሰፌዱ ላይ ከሆነ ብዬ የሚሻግተው እንደዚህ ገባሁኝና ይሄን ሰፌድ አነሳው። ሳጠራ ነው የሚባለው እንደምን ትሉ እናንተ ሀገር፣ እኛ አካባቢ ሳጠራ ይሉታል። ይሄ እንጀራ መሳቢያ ይጠቀሙታል፣ ማስቀመጫም ይጠቀሙታልና እስኪ መፍትሄው በዚህ ልሞክረው ላንዴና ለመጨረሻ ብዬ ይሄን ገዛኋት። 60 ብር ገዛኋት ያያዝኩት። ከዛ በኋላ ያው አዲስ ቤት አይደል የገባሁት ቃም ቁሳሻ ምንም ለመናሳት ደግሞ ቅርጫት ገዛሁኝ፣ ትንሽዬ የቅርጫት እሱ 40 ብር። እስኪ ከዛ በኋላ ብሬን ከፈልኩኝና፣ በነገራችን ላይ እንደዚህ ነገር ደስ ይለኛል እንደዚህ ተፈጥሮ ነገር ደስ ይለኛል። እንሻአላ እኔ ፊት ለፊት ላይ ቤቴ ላይ ግቤ ላይ ቤት እንትን ብዙ ሰፊ ቦታ ስላለኝ ትንሽዬ ትንሽዬ የሳር ጎጆ አሰርቼ በቃ የጉራጌ የባህል እቃ መደርደር ነው ምፈልገው ነው። እንሻአላ እንሻአላ፣ በቅርብ ጊዜ አሳካዋለሁ ምኞቴ ነው። የዛሬ ውሎዬ እንግዲህ ጓደኞቼ፣ የዛሬ ውሎዬ ይህን ይመስል ነበረ። ይሄ ቅርጫትና ይሄ ሰፊድ ገዛሁኝ። ሸንኮራ ምናምን ገዛዛሁኝ ዛሁኝና ወጣው ማለት ነው። ቪዲዮውን ላይክ እያረጋችሁ